እኔ፣ ነኝ እንዲህ አስቸግሮኛል። ደሞዝ አቃለው። በሁሉም ሴክተር ችግር አለ። የእናንተም ችግር የዛ አካል ነው። ያው እንደምታውቁት እኔም በጣም ከፍተኛ የደሞዝ ጥያቄ አለኝ። ለማን እንደምጠይቅ ሁለት ቤት የገዛ አንድ ቤት በነፃ ይህ ዕድል ለሃምሳ ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪልስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ አንድ እስከ ባለ አራት መኝታ ቤት በተለያየ የካሪ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የድሉ ተጠቃሚ ይሁኑ። ዲኤምሲ ሪልስቴት ደስታዎ እዚህ ይጀምራል። ጉዞ ሚናው ከፍተኛ በመሆኑ ሁለት ሚኒስትሪ ይሁን የሚል ውሳኔ መምህራን ገብቷቸው አድንቀው መቀበል ካልቻሉ ማንም ሊገባ አይችልም። በአንድ ሚኒስትሪ ይተዳደር የነበረን ተቋም ሁለት እናርግ ስንል ምን ያክል ያ ሴክተር ትኩረት እንደሚሻ በግሃድ የሚያሳይ አድርገን መውሰድ ይኖርብናል። ሁለተኛው ስትራቴጂን በሚመለከት መንግስት ባለፉት ጥቂት ወራት ከናንተም ጋር ከናንተም ውጭ ካሉ ሰዎች ጋር የሚወያየው የትምህርት ሮድ ማፕ በሚመለከት ነው። እናንተ የጤናን ስትራቴጂ ተወያይታችኋል። የውጭ ጉዳይ ፖሊሲ ተወያይታችኋል። አሁን ሰሞኑን ወይም የንግድ ፖሊሲ ተወያይታችኋል። ሁሉም የመንግስት መስሪያ ቤት ግን የትምህርት ሮድማፕን በአስገዳጅ ሁኔታ ይወያያል። ስቴክ ሆልደር ስለሆናቸው ተወያዩ ተብሎ ተቋማት እየተወያዩ ይገኛል። በእናንተ ሳይታጠር ሁሉም እንዲያቆብ ያስፈለገበት ምክንያት በውስጡ በርካታ ጉዳዮች ስለያዘ ነው። ከሲስተም ጋር የሚያያዘው አሰራርን በሚመለከት፣ የሰው ኃይል ግንባታን በሚመለከት፣ ብቃት ያላቸው ሰዎች ለዚያ ሴክተር ማቅረብን በሚመለከት በብዙ ጥያቄዎቻችሁ ውስጥ ያያችሁት ጅማሮች ከነን ከናቸው። በቂ ያልሆነ ምላሽ የሰጠንባቸው ኤሪያን ቢሆኑ በንጽጽር ግን ሙከራዎች አሉ። ከዚህ በተጨማሪ በውይይት መልክ ባለፉት ጥቂት ወራት በትምህርት ሴክተር ስወያይ እኔ ብቻ አራተኛ ጊዜ ነው። ከመምህራን ቀሮድ ማፕም ከምናምን እየተባለ ማለት ነው። ሌላ ሴክተር እንደዚህ አይነት ውይይት አላደረገም። ሴክተሩን እንፈልገዋለን ማለት ነው። በምትፈልጉት ልክ ማድረግ ተስኖን ሊሆን ይችላል። በሚጠብቁት ልክ ምላሽ ሳንሰጥ ቀርተን ሊሆን ይችላል። ትምህርትና የትምህርት ስርዓትን ማዘመን አስፈላጊነቱ ላይ ግን ብዥታ የለብንም፣ ብዥታ የለብንም። በቅርቡ የአምቦ ሀይ ስኩልን ለመጎብኘት ተተላግቼ ነበር። የአምቦ ሀይ ስኩል የጎበኘውበት ዋናው ምክንያት ለሁሉም ሚኒስትሮች፣ ለአርቲስቶች፣ ለታዋቂ ግለሰቦች ሀይ ስኩል ኤሌመንተሪ ኤሌሜንታሪ የሄዳችሁ ለሰላሳ ደቂቃ ለአንድ ሰዓት የህይወት ልምዳችሁን ቢሆን አካፍሉ የአዘር ጊዜ ቆጥሮ ፍሬ ያፈራል የሚል ሐሳብ በተደጋጋሚ ሳነሳ ሰምታችኋል። ያ ያልኩት ነገር እኔም ማድረግ ስላለብኝ እኔ ካላደረግኩት ሌላውን እንዲያደርግ እንዲተገብር ልገፋፋ ስለማልችል አንድ ሃይስኩል መርጬ ይዣለሁ። በዚያ ሃይስኩል በነበረኝ ቆይታ የተማርኩት ያካፈልኩት ነገር እንዳለ ሆኖ ትልቅ ተስፋም አለኝ። ፕሮፌሰር ገቢሳ የፈለቀበት አካባቢ ነው። ከሳይንቲስት አንጻር በርካታ የፖለቲካ ሊቃን የፈለጉበት አካባቢ ነው። ያን አስታውሶ ከነሱ የላቀ ትውልድ እንዲፈጠር፣ እነሱም ማስታወስ ጥቅም እንዳለው ስለሚገባኝ ነው። በኦሮሚያ ውስጥ ለትምህርት ከፍተኛ ትኩረት ከሚሰጡ አካባቢዎች አንዱ አምቦ አካባቢ ነው። ወለጋ ውስጥ ሆሮ ብዙ የመሰረተ ልማት ችግር አለበት፣ በትምህርት ግን በጣም በኦሮሚያ ውስጥ ካሉ ዞኖች የተሻለ የሰራም ውጤት የሚያመጣ ዞን ነው። አሁን አርሲ እንደዚህ ይታያል። በትምህርት ደግሞ ደከም የሚሉ ከባቢዎች አሉ። በአማራም ክልል፣ በትግራይም ክልል፣ በደቡብም ብንሄድ እንደዚህ አይነት ባህሪዎች ይኖራሉ። ከዞን ዞን ይለያያል። ወጣ ያሉ ሰዎች ቀድሞ የወጡ ሰዎችን እያዩ ልጆች ይከተላሉ። አጠቃላይ የመንግስት በጀት ፕሮፑር መሆኑ ደህንነት ቅነሳ ላይ ያተኮረ መሆኑ እንደተጠበቀ ሆኖ ትምህርት በሚመለከት የጥራት ጉዳይ እናነሳ ይሆናል እንጂ የመምህራንን ጥቅማጥም ጉዳይ በቂ አይደለም ንል ይሆናል እንጂ የኢትዮጵያ መንግስት ለትምህርት ትኩረት አይሰጥማት ግን አንችልም። ዛሬ በትምህርት ገበታ ያሉ ኢትዮጵያውያን ከ28-29 ሚሊዮን ገደማ የሚገመቱ አጠቃላይ ተማሪና መምህራን ሳላጋንን ከ50 ሀገራት በላይ ፖፕሌሽን ይበልጣሉ። 30 ሚሊዮን ሕዝብ ያለው ሀገር ብዙ አይደለም። ከአንድ ሀገር ሕዝብ በላይ ተማሪ አለን። ከኤርትራ፣ ከጅቡቲ፣ ከሩዋንዳ፣ ከቡሩንዲ እንደ ሀገር ካለው ሕዝብ በላይ ተማሪ አለ። የኛ ተስፋ አሁን የሚሰጠው ኢንቨስትመንት የሚደረገው ጥረት ውሎ አድሮ ውጤት ያመጣል የሚል እምነት ስላለም ጭምር ነው። ከፍተኛ ሀብት ወጥቶ በዚያ ሴክተር ኢንቨስት የሚደረገው ጥራቱ ችግር ያለበት አዋ አለበት። ጥራቱ ችግር ያለበት ግብአት ስለሚጎል፣ ለመምህራን በቂ ትኩረት ስላልተሰጠ ወይም ደግሞ ስላነሰ፣ የማስተማሪያ መርጃ መሳሪያዎች በቂ ስላልሆኑ መጽሐፍ ስለሌለ እነዚህ ምክንያቶች ናቸው። ግን ብቻ አይደሉም። ሀብታም ሀገሮች ምንም የመምህራን ደሞዝ ኢሹ የሌለባቸው የትምህርት መርጃ መሳሪያ ማቅረብ ችግር የሌለባቸው ሀገራት የትምህርት ጥራት ላይኖራቸው ይችላል። ሀብታም ስለሆን፣ በቂ ደሞዝ ስለከፈል፣ አስፈላጊ ቁሳቁስ ስላሟላን የትምህርት ጥራት ይሟላል ማለት አይደለም። ያስፈልጋሉ እነዚህ ጉዳዮች። ከእነዚህ ባሻገር የሚያስፈልጉ ነገሮችም ግን አሉ። ዘሆል ትኩረቱ ወደ እኛ ብቻ እንዳይሆን ደሞዝ አቃለው በሁሉም ሴክተር ችግር አለ። የእናንተም ችግር የዛ አካል ነው። ያው እንደምታውቁት፣ እኔም በጣም ከፍተኛ የደሞዝ ጥያቄ አለኝ ለማን እንደምጠይቅ ምክንያቱም አንዳንድ ጊዜ ቤዚክ ነገርም ያስቸግራል ይገባኛል፣ ችግሩ። ነገር ግን ከሌሎች ተቋማት ጋር ውይይት ስናደርግ፣ ለምሳሌ መከላከያና ፖሊስ ጋር ስንወያይ መከላከያና ፖሊስ የሚለብሱትን ዩኒፎርም፣ ሬንጀር ካኪ መግዛት ግዴታቸው ስለሆነ ዩኒፎርም ገዝቶ መልበስ ከአቅም በላይ ሆኖባቸው የተቀዳደደ ዩኒፎርም ጥፈው ይለብሳል። ለአንድ የመከላከያ ወታደር የምንከፍለው ደሞዝ ከደህንነት ወለል በታች ያሉ ዜጎች ከሚያገኙት የሚሻል አይደለም በብር ሲለካ ለአንድ ወታደር በወር አርባ ዶላር ገደማ እንከፍላለን። በቀን አንድ ዶላር ገደማ ወይም ሁለት ያልሞላ ዶላር ያገኛል ወታደር በቀን ውስጥ ግን በርካታ ቻለንጆች ሲጋፈጥ ይውላል። ህይወቱን እስከ መስጠት የደረሰ ህይወት እንኳ ባይሰጥ በቁር በበረሃ ተቀምጦ አገርን ወገን መጠበቅ አለበት። እዚህ ቤተ መንግስት ያሉ ወታደሮች ሳይቀሩ ሌሊቱን ሙሉ ከባቢውን እያሰሱ መጠበቅ አለባቸው። ፖሊስም እንደዚሁ ነው። ህክምናም እንደዚሁ ነው። አንድ ሐኪም ኢትዮጵያ ውስጥ ሐኪም ተብሎ የምንከፍለውን ክፍያ ሌላ ቦታ እኛ በወር የምንከፍለውን በቀን ከዚያም ባነሰ ጊዜ በሰዓታት ውስጥ ሊያገኝ ይችላል የደሞዝ ጉዳይ ኢትዮጵያ ውስጥ በሁሉም ተቋማት ችግር ነው የእናንተም በቂ አይደለም ሚዛናዊ መሆን የሚያስፈልገን ነገር የምናገኛትን ሀብት በደሞዝ ተከፋፍለን በልተን ምንም አይነት ልማት ምንም አይነት እድገት የሚባል ነገር ሳናመጣ ንቀጥል ወይስ እየተጎዳንም ቢሆን ለትውልድ መሰረት እንጣል ነው ጉዳዩ። አርሶ አደር ምንም ደህንነት ቢገባ ችግር ቢገባ የሚቀጥለው ዓመት የሚዘራውን ዘር ተቸገርኩ ብሎ አይበላም። ሕይወት እንደሚቀጥል ስለሚያክ ሀገርና መንግስትም ያለውን ሀብት ሙሉ ኮንሱም አድርጎ በልቶ የካፒታል ኢንቨስትመንት የማያደርግ ከሆነ የሰው ቁጥር እያደገ መሬት አይሰፋም፣ ተጨማሪ ሀብት መፍጠር ካልቻል እንቸገራለን። አጠቃላይ ችግሩም በዚህ ፓኬጅ ማየት ጥሩ ነው። ነገር ግን ተመሳሳይ ትምህርት እያላቸው እውቀት እያላቸው እኩል ክፍያም አያገኝም፣ ከቦታ ቦታ አይሰማም። ከቦታ ቦታ እኔ እንዲያስቸግሩኛል ከቦታ ቦታ የክፍያ ወይም ጥቅጣጥቅ ማነስ የመሳሰለውን ጉዳይ በፌዴራል መንግስት የሚጠበቀው ለአንደኛና ሁለተኛ ደረጃ ትምህርት ቤቶች ፓኬጅ ዩኒፎርሚቲ ያለው ስርዓት ማበጀት ነው። ደሞዝ ጥቅማጥቅ ማይመለከት የፌዴራል መንግስት ይዶግም ይሆናል እንጂ ሜን ሊሚሰራው የክልል መንግስት ነው። ነገር ግን ዩኒፎርም መሆን ስላለበት የፌዴራል መንግስት የሚያደርጋቸው ጉዳዮች አሉ። ባለፈው ዓመት ገደማ የደሞዝ ጭማሪ ሲካሄድ ለመምህራን ለመጨመር ቁጥራችሁም ሰፋ ያለ ስለሆነ በንጽጽር ከስምንት ቢሊየን ብር በላይ ተጨማሪ በጀት ጠይቆ ነበር። የመምህራን ደሞዝ እንጨምር ሲባል አቴታ የሚያስፈልገው ገንዘብ ከፍ ያለ መሆኑ ብቻ ሳይሆን ደሞዝ ተጨመረ ብሎ የሚያስበው ነጋዴ ደግሞ በዚያው ልክ የኑሮ ድነት ይጨምራል። ማክሮ ኢኮኖሚውን የማናጋት አቅሙ ሰፋ ያለ ስለሆነ የሌሎች ሰራተኞች ሲጨመር የእናንተ አልተጨመረም። የትምህርት ሚኒስቴር ሀገራዊ ጉዳዮችን ሌሎች ጋ ያለውን ጥያቄዎች ታሳቢ ያደረገ ጥናት አጥንቶ ለጠቅላይ ሚኒስትር ቢሮ እንዲያቀርብ አቅጣጫ ተሰጥቶታል። ችግሩን ስለማንረዳ ኑሯችሁን ስለማንረዳ ሳይሆን ተቸግራችሁም ቢሆን እንደዋርካ እምትፈጥሩትን ትውልድ ለመፍጠር ብንረባረብ ይሻላል በሚል ነው እስካሁን የነበረው መስዋዕትነት። ሀገር መገንባት አንድ አካል ተደርጎ ቢወሰድ፣ ለሚቀጥለው ጊዜ ግን ትምህርት ሚኒስቴር አጠቃላይ ችግሩንና የመፍትሄ አቅጣጫውን አጥንቶ ለመንግስት እንዲያቀርብ ይደረጋል። ያ ሁላችሁም እንደምታውቁት በርካታ ክራይሲስ ውስጥ ስለነበር ፕሮጀክቶች በስፋት ቆመዋል። ብዙ ስራዎች ቆመው ወደ ኋላ የምንመለስበት ሁኔታ አጋጥሞን ነበር። ከስምንት ዘጠኝ ወር በፊት ኢትዮጵያ አንድ ወር ሚሞላ ሪዘርቭ ከውጭ የምትፈልገውን ነገር ለማስገባት ሪዘርቭ ለማስገባት ከአንድ ወር የዘለለ አቅም አልነበራትም። ክራይሲስ አንድ ወር ቢቆይ ኖሮ በከፍተኛ አደጋ ውስጥ መውደቅ እንችል ነበር። እውነቱን ለመናገር በአምናው በጀት ዓመት ደሞዝ ለመክፈል የሃያ ቢሊየን ብር ጉድለት አጋጥሞን ነበር። ቢሮ እንደገባው ሁለት ቤት የገዛ አንድ ቤት በነፃ ይህ ዕድል ለሃምሳ ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪልስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ አንድ እስከ ባለ አራት መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የድሉ ተጠቃሚ ይሁኑ። ዲኤምሲ ሪልስቴት ደስታዎ እዚህ ይጀምራል። መጀመሪያው ፈተና የገጠመኝ ለሰራተኛ ደሞዝ መጨመር ሳይሆን ለተቀጠረው ሰው ደሞዝ መክፈል አንችልም ነበር። ከባንክ ተበድረን የከፈልነው ነው። ኢኮኖሚው ያለበት የሄደ የነበረበት ሁኔታ አሳሳቢ ነበር። አሁን በአይኤምኤፍ ስታንዳርድ ኢትዮጵያ ከሶስት ወር በላይ ሊያቆይ የሚችል ሪዘርቭ አላት። ይሄን ለማድረግ ሰፊ ስራ ተሰርቷል። በቂ የሆነ ሪዘርቭም መያዝ ተችሏል። ከዚህ በተጨማሪ በስኳር በኢንዱስትሪያል ፓርኮች ዋና ዋና ፕሮጀክቶች በገንዘብ ምክንያት ቆመው የነበሩ በልዩ ትኩረት እንዲያልቁ ለማድረግ ተሞክሯል። አሁን ባለፉት አራት ወራት በኖርማል የኢኮኖሚክ ምዘና የፋይናንሻል ሴክተሩን እድገት ስንመለከት በማበደር በማትረፍ ብድር በመሰብሰብ ባንኮች ከሁለት ዲጂት በላይ እድገት አሳይተዋል ከአምናው በላይ በማበደርም በመሰብሰብም ትርፍ በማግኘትም ይህም ማስቀጠል ይኖርብናል ማክሮ ሌቭል ያለውን ችግር ሳናይ በየግል ስናይ የእኛ ጉዳት የገዘፈ ይመስለን እንደሆነ እንጂ በሀገር ደረጃ ያለውን ነገር ቀልብሰን ማስተካከል ካልቻል አደጋው የከፋ ይሆን። እንደምታውቁት ለረዥም ዓመታት ብድር ስንበደር ስንበደር ስንበደር ቆይተን ደሞዝ ለመክፈል ችግር የነበረው መንግስት ከውጭ ደግሞ በዓመት ከ400 ሚሊዮን ዶላር በላይ እዳ ክፍያ ጥያቄ ነበር። ከሁለት ሶስት ዓመት በፊት እንበደራለን በዚያ ልክ ዕዳ በየዓመቱ እንድንከፍል አንጠበቅም። ምክንያቱም ጊዜው ስለነበረን ስንበደር ቆይተን በደንብ ስላልተዘጋጀን፣ እኔ ወደ ቢሮ ስመጣ አንደኛ መበደር አትችልም የብድር ጣራህን ነክተሃል፣ ሁለተኛ በአስቸኳይ ክፈል፣ መክፈል ካልጀመርክ ደግሞ ችግር ይፈጠራል የሚል ነው ዓለም አቀፍ አበዳሪዎች ጋር የነበረው ንግግር። ሀገር ውስጥ ደግሞ የጭማሪ ጉዳይ ሳይሆን ያቺ የምታገኟትን መክፈል ፈተና ነበር። ከዚያ ለመውጣት በርካታ ስራዎች ተሰርተዋል። ውጤቱ አበረታች ነው። በሚቀጥሉ ጊዜያት ይበልጥ እየተለወጠ እንደሚሄድ ተስፋ እናደርጋለን። ኢትዮጵያ ውስጥ በጣም ሰፋፊ ድሎች አሉ። ይህ ሀገር መመንደግ ማደግ እንደሚችል ዓለም ይገነዘባል። እኛም አሁን ባለን ካፓሲቲ ብዙ ድል እንዳለን እናያለን። ሁሉም እኩል ተገንዝቦ ከሰራ ውጤት ይመጣል። የእናንተን ጉዳይ መፍትሄ እያገኘ ይሄዳል። አንድ መገንዘብ የሚገባችሁ ነገር ጥናት መጥቶ ደሞዝ ብንጨምርላችሁም የእናንተን ፍላጎትና የሚገባችሁን ማርካት አንችልም። የለም አሁን እኮ ዜሮ ነው። አሁን ዜሮ ነው። ቢጨመር ቢጨመር ዜሮ ፖይንት ዋን ይደረግ ይሆናል እንጂ አንድ መምህር ለኑሮ የሚያስፈልገውን ደሞዝ አሁን በምናደርገው ጭማሪ እናመጣለን ተብሎ አይጠበቅም። አንድ ሺህ ብር ቢጨመር፣ ሁለት ሺህ ቢጨመር፣ ሶስት ሺህ ቢጨመር የእናንተን ህይወት መቀየር እኳ አይችልም። ምክንያቱም ሶስት ሺህ ማለት አንድ ልብስ ማለት ነው። ተጨመረ አንድ ልብስ ወሰደው ማለት ነው። እንጨምራለን ህይወታችሁን ትራንስፎርም ማድረግ አንችልም። ያ ጊዜ ይወስዳል። ቻይና በጣም እየተመነደገች ከዓለም ሁለተኛ ኢኮኖሚ ደርሳለች። አሁን 25 ሚሊየን ህዝብ ትንሽ ከፍ የሚል ከደህንነት ወለል በታች ይገኛል። የቻይና መንግስት ዋነኛው ተልዕኮ እነዚህን ሀያ አምስት ሚሊዮን ዜጎች ከደህንነት ወለል ማውጣት ነው። ግን እኛ ብድር እንጠይቃለን፣ እንለምናለን። ብዙ ሀገራት ቻይናን ብድር ይጠይቃሉ። በእድገት ውስጥ ደህነት እየቀነስ እንደምንሄድ እና ችግራችሁን እንደሚፈታ ማየት ተገቢ ይሆናል። ያም ሆኖ ግን እንዳላችሁት የሁሉ ነገር መሰረት ስለሆናችሁ ትኩረት ሰጥተን የምናይ ይሆናል። ሴክተሩ ላይ ከምን ጊዜውም